ስንቶቻችሁ ስለወደቁት ወደቁት መላእክቶችና ኒፍሊሞች ታውቃላችሁ? እስከ ዛሬ ድረስስ እንዳሉ ሚስጢራዊ ቡድንም በመመስረት ዓለማችን ለገባችበት ቀውስ ዋነኛው ምክንያት የወደቁት መላእክት ኒፍሊሞች መሆናቸውን ስንቶቻችሁ አስተውላቸዋል? የሰይጣንን አሰራር አውቀን ራሳችንን ከወደቁት መላእክት ልንጠብቅ ይገባል። ይህንን ቪዲዮም እስከ መጨረሻው ይመልከቱ። ሁሉም ሰው ይህንን በሚገባ አውቆ ራሱን የእነሱ ዓላማ መፈጸሚያ እንዳይሆን መጠበቅ ይገባዋል። እና ለሁሉም እንዲደርስ በደንብ ሼር ይደረግ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጆች ከበዙ በኋላ እንዲሆነ፣ በእነዚያም ወራት መልከ መልካሞችና ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆችም መላእክትን እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለእኛ ከሰዎች ልጆች ሴቶችን እንምረጥ ለእኛም ልጆችን እንውለዳሉ። ሄኖክ ሁለት ከቁጥር አንድ እስከ አርባ ሁለት ዘፍጥረት ስድስት ከቁጥር አንድ እስከ ሁለት የወደቁ መላእክትም ወይም በእንግሊዝኛው አጠራር ግሪጎሪ እነማን ናቸው? ግሪጎሪ የሚለው የእንግሊዝኛ ቃል ኤሪጎሮይ ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙም የወደቁ መላእክት ማለት ነው። ግሪጎሪ የወደቁት መላእክት አጠቃላይ መጠሪያ ነው። የወደቁት መላእክት እግዚአብሔር አምላክ የሰጣቸውን ተልእኮ የዘነጉና በዝሙት ኃጢአት የተሰነካከሉ ከብርሃነ መላእክት ወገን ያልሆኑ የደቂቅ ሴት ወገኖች የነበሩ ናቸው። በመጽሐፍ ቅዱስም ሆነ በሌሎች የተደበቁ መጽሐፍት ላይም ሰዎችን ለመራዳት ተልከው በሰዎች ሴት ልጆች ላይ በዝሙት ወድቀው ከነርሱም ኒፍሊም ወይም ራይት የተባሉ ረጃጅም ሰዎችን የወለዱ መላእክት ግሪጎሪ ወይም በብራይስ ጥሪን ተብለው ይጠራሉ። መጽሐፈ ሄኖክ ምዕራፍ 2 ከቁጥር 12 ስለዚህም ስለ መላእክት ሰፊ ትንታኔ በሚሰጠውና የፕሮቴስታንት ኢሊቶች ተከታዮቻቸው በማይቀበሉት በመጽሐፈ ሄኖክ ምዕራፍ ሁለት ከቁጥር ስድስት ከአስር መሰረት እነዚህ የወደቁ መልአክ ቁጥራቸው ሁለት መቶ ሲሆን መሪዎቻቸው ግን አስራ ስምንት ናቸው። እነዚህም ዋና አለቃቸው ስሜያዝያን ነው። አለቃቸው ስሜያዝያን አስፈቅደው ከሰው ሴት ልጆች ጋር ተጋብተው ልጆችን ወለዱ። በዚህ ክፉ ስራቸውን በምድር ብቻ ተወስነው እንዲኖሩ ተፈረደባቸው። ታሪክ እንደሚነግረን የአንታርክቲካ ውቅያኖስ ቦታ ሙሉ በሙሉ እነዚ የወደቁ መላእክት መኖሪያ ሰፊ ስፍራ ነበረ። በክፉ ስራቸውም ሳቢያ በምድር ተወስነው እንዲኖሩ የተፈረደባቸው የሰውን ስጋ የለበሱ እነዚህ መላእክት ናቸው ኒፍሊምስ የሚባሉት። ምድር በኃጢአቷ ምክንያት በጥፋት ውሃ ስትወድም እነዚህ ኒፍሊሞች ግን አልጠፉም ነበረ። ይልቁንም ከጥፋት ውሃ በኋላ ወደ ህንድና ሰሜን ከፍተኛ ቦታዎች ኮበለሉ። በደረሱበትም ሁሉ አዳዲስ ከተሞችን መሠረቱ። ከተማቸውም አትላንቲስ ተብሎ ይጠራ ነበር። ብዙ ዓመታትን ከኖሩ በኋላም ወደ አውሮፓና አካባቢው እየተስፋፉ ሄዱ። አውሮፓውያን፣ የእንግሊዝ፣ የስዊድንና አይርላንድ ህዝቦች የዘር ሀረጋቸው ቀጥታ ከእነዚህ የወደቁ መላእክት የሚመዘዝ መሆኑን በጽኑ ይታመናል። ከወደቁ መላእክት ወይም ግሪጎሪ የተወለዱ ልጆች ናቸው ኒፍሪም ተብለው የተጠሩት። ከመጽሐፍ ቅዱስም በተጨማሪ ዓለማዊ የሳይንስ ምሁራን ሳይቀሩ የጻፏቸው ጥንታዊ መጽሐፍት የወደቁት መላእክት ከሰው ልጆች ጋር ስለመዳቀላቸው ይመሰክራሉ። የነጮች አብዛኛው ታሪክ ከድራጎንና ከዘንዶ ጋር ተያይዘው የሚጻፈውና የሚተረከውም በዚህ ምክንያት ነው። ምክንያቱም ኒፍሊሞች እንደ ድራጎን ጠንካሮችና የፈለጉትን የማድረግ ጉልበት ስለነበራቸው ነው። እነዚህ ኒፍሊም የተባሉ ድቅሎች እስካለፉት መቶ ዓመታት ድረስ በዓለም ላይ በተለይም በእንግሊዝና ስኮትላንድ እየተዋለዱ በተደጋጋሚ ይታዩ ነበር። ኒፍሊሞች ሲፈልጉ እንደ አባቶቻቸው መላእክት በሰው ቅርጽ ወይም ደግሞ ሲያሻቸው በመላእክት ቅርጽ የመገለጥ ጥበብ አላቸው። ከላይ የተጠቀሱት የሁለት መቶ የወደቁ የመላእክት መሪዎችና ተከታዮቻቸው ከሰዎች ለተወለዱላቸው ቁመተ ረጃጅም ኒፍሊሞች ለሰው ልጅ ገለጽ ዘንደር ተፈቀደና በመላእክት ደረጃ ተወስኑ መኖር የነበረበትን እውቀት ገለጹላቸው። የብረት ውጤት የሆኑ መሳሪያዎችንና ሌሎችን በየዘመኑ ድንቅ የሆኑ ሥራዎችን የመሥራት ጥበብን ሁሉ አሳዩቸው። አብዛኞቹ የአዳም ልጆች በኒፊልሞች የኃጢአት ሥራ ምክንያት ሞቱ። ምድርም በእነዚህ ሰዎች ተንኮልና ኃጢአት የተነሳ ወደ ፈጣሪ ጮኸች። እግዚአብሔርም ምድርን በውሃ ሲያጠፋት፣ ኒፊልሞች ግን እስከ ፍርድ ቀን ድረስ በምድር ዳርቻዎችና ሸለቆች ውስጥ ተወስነው እንዲኖሩ ተፈረደባቸው። በመጽሐፍ ቅዱስ መጽሐፈ ሄኖክ ምዕራፍ ሁለት ላይ የተጠቀሰው የወደቁት መላእክት ታሪክ የኒፍሊሞች መገኛ ወይም መነሻ ይገልጻል የወደቁት መላእክት ለኒፍሊሞች ኒፍሊሞች ደግሞ ከኤንላይትመንት ዘመን ጀምሮ እስከ ሃያኛው መቶ ክፍለ ዘመን ድረስ ለተነሱ ፈላስፎችና ቴክኖሎጂስቶች እንዲሁም ከዚያ ዘመን በፊትና በኋላ ለተነሱት የዲያብሎስ ልጆችና ተከታዮቻቸው በየዘመናቱ የገለጧቸው ተንኮሎችና ጥበቦች ናቸው አዛዜኤልም ለሰዎች ሰይፍና ሾተል ጋሻና ጥሩርን መሥራት አስተማራቸው። እነርሱን በታች ላሉት አምባሮች፣ ጌጥን፣ አይን መኳልን፣ ቅንድም መሸለልን፣ ከተመረጡና ከከበረ እንቁም ሁሉ አጌጥን፣ እንሶስላን መሙቅን ሁሉንም የዓለሙን ለውጥ አሳያቸው። ታላቅ ዝንጋይና ብዙ ዝሙትም ተደረገ። ሳቱም አመነዘሩም፣ መንገዳቸው ሁሉ ጠፋ። ሄኖክ ምዕራፍ 2 ከቁጥር 18 እስከ 20። አሚዛ ራክ ምታት ማሳየትን ስር መማስን ሁሉ አስተማራቸው። አርማሮስም ጋኔን መሳብን አስተማረ። በራቄልም ኮከብ መቁጠርን አስተማረ። ኮከበኤልም ምልክት ማሳየትን አስተማረ። ጥሞኤልም ኮከብ መቁጠርን አስተማረ። አስራዴኤልም የጨረቃን አካሄድ አስተማረ። ከላይ የተጠቀሱትና ያልተዘረዘሩት ጥበቦች ለሰማይ መላእክት ብቻ የታወቁ ለሰዎች ልጆችም ያልተፈቀዱ እውቀቶች ነበሩ። ነገር ግን ለሰዎች የማይገቡ እውቀቶችን ስለገለጡላቸው የሰው ልጅ ክፋትና በደል ገደብ አጣ። ምድር እስከ ሰማይ በር ጮኸች። ምድር ደምንና ግፍን ተሞላች። የሞቱ ሰዎች ነፍሳት ጮሁ፣ እስከ ሰማይ ደጅ ድረስ ከሰሱ፣ ጩኸታቸውን ወጣ። ሄኖክ ምዕራፍ 2 ከቁጥር 27 እስከ 42 እኚህ መላእክት ናቸው ለሁሉም የዚህ ዓለም ሁኔታዎች መለዋወጥና፣ ቅጥማጣት፣ ትርምስና የሰዎች ልጆች ስቃይ፣ ረሃብ፣ ቸነፈር፣ ኃጢአትና በደን መነሻዎች። እንግዲህ ሴጣናዊ አስተምሮ አምልኮ የተጀመረው እነዚህን ከሰው ሴት ልጆች የተወለዱ መልከ መልካምና ረጃጅም ኒፍሊሞችን ከማምለክ ነው። ለዚህም ህንዳውያን፣ የፐርሻ ሰዎች ምስክሮች ናቸው። የሚስጥራዊ ቡድኖች ምንጭም የእነዚህ የኒፍሊሞች ሴጣናዊ አምልኮ ትምህርት ነው። የአዲሱ ዓለም መንግሥት ሥርዓት ሐሳብ ጥንስስም የእነዚህ ኒፍሊሞች ምስጢራዊ ቡድንኝነት ነው። የወርደር አወር ኮርስ ስትራቴጂ ምንጭ አዲሱን የዓለም መንግሥት ሥርዓት ከመመሥረትና ዓለምን በሰይጣና መስተዳደር ስር የመክተት ጥንስስ ነው። መሥራቾቹ ጥንሳቾቹም ከሰው ሴት ልጆች የተዳቀሉት ኒፍሊሞች ናቸው። በርካታ ደም የፈሰሰባቸው የእርስ በርስና የዓለም ጦርነቶች፣ በዓለም ዙሪያ የሚደረጉ ከከባድ እስከ ቀላል የሚደርሱ ዝርፊያዎችና ሰርቅቶች የሽብር ጥቃቶችና አሰቃቂ ግድያዎች፣ የኢኮኖሚ ማዕዠቅ፣ የአየር ንብረት መዛባት፣ ሱናሚ፣ የጎርፍ መጥለቅለቅና የበረዱ ግግር መቅለጥ፣ የምድር መንቀጥቀጥና መናወቅ፣ የሰው ልጆች የባህርና የየብስ ስደቶች፣ ሕይወትን ያለ ርህራሄ የሚቀጥፉ ታላላቅ ቸነፈሮች፣ የረጃጅም ጊዜ ድርቆች፣ ከበርድ ፍሉ እስከ ኢቦላ ከኮሌራ እስከ ኮሮና ድረስ መነሻቸውን መሠረታቸውም የሰው ልጆች ክፋቶችና የወርደር አወርኮ ስትራቴጂዎች ናቸው። ኦርደር አወር ኮርስ በአሁን ጊዜ ዓለሙን ሁሉ ወደ አንድ ለማምጣትና የሰይጣንን የመጨረሻ ግብ ለመምታት የተሻሻለው ስርዓትና ማስፈጸሚያ ዘዴ ነው። በኦርደር አወር ኮርስ ዓለምን ወደ አንድ ሰይጣናዊ ስርዓት ለማምጣት እንቅፋት ይሆናሉ ተብለው የተፈረጁ ግለሰቦች፣ ተቋማትን ወይም ሀገራትን ቢቻል በገንዘብ ኃይል ወደ ሰይጣናዊ ስርዓት አታሎ ማስገባት ካልተቻለም በጦርነትና በልዩ ልዩ ዘዴ የማውደም ባህላቸውን የማጥፋትና የማስረሳት ስውር ስትራቴጂ ነው። ኦርደር አወር ኮርስ ከጥንት ጀምሮ በምስጢር ማኅበራቱ ዘንድ ሲተገበር የቆየ ሥርዓት ቢሆንም አሁን ግን ከሰው ልጅ ንቃተ ሕሊናና ከወቅታዊ ሁኔታው ጋር በረቀቀ መንገድ ተግባራዊ እየተደረገ ነው። የምስጢር ማኅበራት በችግር እርምጃ፣ መፍትሔ አሰራር መሠረት በአዲሱ የዓለም መንግሥት ምስረታ ሥርዓት ሐሳብ ውስጥ ያሉ እቅዶችን በየዘመናቸው ሲፈጽሙ ኖሯል። በመጀመሪያ ዓላማቸውን ማሳካት በሚያስችል ቦታና ጊዜ ላይ ሆን ብለው ወይም አቅደው ችግር ይፈጥራሉ። ሁለተኛ ሂደት ወይም እርምጃ ሆን ብለው በፈጠሩ ችግር እንዳይወነጀሉ ራሳቸውን በፈጠሯቸው ሚዲያዎች ኢላማ ያደረጉት የህብረተሰብ ክፍል ወይም መንግሥት የመወንጀል ሂደት ነው። ከዚያም ከኢኮኖሚ ማዕቀብ እስከ ጦር አዝምቶ መጨፍጨፍና ማጥፋት፣ ለስደት መዳረግና የግጭት አውድማ ማድረግ ድረስ የሚደርስ ዘግናኝ እርምጃን ይወስዳሉ። ሊቢያ ሱሪያ፣ ሶማሌና አፍጋኒስታን እንዲሁም ሁለቱ ሱዳኖች ለዚያ እምነት ይሆናሉ። ሶስተኛ ደረጃ መፍትሄ ሲሆን በሚስጢራዊ ያቀዱትን ነገር ለህብረተሰብ የሚጠቅም አስመስለው አቀናብረው ይፈጽማሉ። ራሳቸው ያሰደዱትን፣ ያጋጩትን፣ ያተራመሱትን ህዝብ እንደገና አስታራቂ ሽማግሌ ይመስለው በገንዘባቸው ያቋቁሙታል። ስለ ንቦናን ማንነቱን እምነቱን ስሜቱም ግን ሰልበው የእርሱ ተገዢና አጎብዳጅ አድናቂና ጨብጫቢ ያደርጉታል ማለት ነው። በዚህ ሂደት ዓለሙን ሁሉ የተቆጣጠሩት እነዚህ ምስጢራዊ ቡድኖች በሃይማኖት በግብረ ስናይ ድርጅት በልማት ፕሮጀክትና ሌሎች ስልቶች የህዝቡን ስነልቦና ብቻ ሳይሆን ማኅበራዊ መስተጋብርና እሴትን ሰልበው የራሳቸውን አዲስ አስተሳሰብና አርቲፊሻል ባህሪ አላብሰውታል። በአጭሩ ሁሉም የዓለም ላይ መጥፎ ሥርዓቶችና ክስተቶች መነሻቸው የወደቁ መልአክ ከሰው ሴት ልጆች በኃጢአት ተገናኝተው የወለዳቸው ኒፍሊሞች ናቸው። ይህንንም በመረዳት የዲያብሎስ ልጆች ዓላማና ቀድሞ ማወቅ ከባድ አይሆንም። ከነዚህ ኩያን ኃጢአቶች ተግባር ራስን መጠበቅ ከአንድ ክርስቲያን የሚጠበቅ ግዴታም ጭምር ነው። በሆረርና ሆሊድ ፊልሞቻቸው በራቁት ዳንስና ዳንኪራቸው በፌስቡክ ኢንስታግራም፣ ቴሌግራም እና ቲክቶክ ሌሎችም ሚዲያዎቻቸው። በቴሌቪዥን ፕሮግራሞቻቸው በፖርኖግራፊዎቻቸውና የወሴ ፊልሞቻቸው እያደነዘዙን እያሰከሩን ያሉ፣ ለሃይማኖታችን ግዴለሾችና ለባህላችን እንዝላሎች ሆነን እነርሱን እንድንከተላቸው በመጨረሻ ለሚመሰርቱት ማዕከላዊ የዓለም መንግሥት ድጋፍ እንድንሰጣቸው ነው። ስለሆነም ውድ ኢትዮጵያውያን ይህንን ተንኮላቸውን ተረድተን ከወደቁ መላእክት የክፋት መንገድ እንርቅ ዘንድ በእግዚአብሔር ስም እማጸናቸዋለሁ። ዛሬ በዚያ በቃው በቀጣይ በምን ዙሪያ ቪዲዮ እንድሰራላችሁ እንደምትወዱ በኮመንት ወይም በኢምቦክስ መልእክት አስቀምጡልኝ የዲያብሎስን የክፋት መንገድ ዘግቶ መልካሙን የደህንነት ጎዳና እንድንመርጥ እግዚአብሔር አምላካችን ይርዳል የቅዱሳኑ ጸሎትና ምልጃ ከሁላችን ጋር ይሁን አሜን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን